መኪኖች ዋጋቸው እየቀነሰ ነው። የትኞቹ መኪኖች በተለይም የኤሌክትሪክ መኪኖች ዋጋቸው እየቀነሰ እንደሆነ ዛሬ ያሳያቸዋለሁ። ሰላም የተከበራችሁ የቻናሌ ቤተሰቦች ሰዎች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደ ተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅርንም ጠይቃችሁ ላይክ ሰብስክራይብ አድርጉ። አንደኛ፣ ቢዋይዲ ሶንግ ፕላስ 2025 ይህ መኪና 218 ኤችፒ ወይም ሆርስ ፓወር ማመንጨት የሚችል ሲሆን ባትሪው 71 ኪሎዋት አወር ነው። ቦዲ ታይፑ ኤስዩቪ የሚባል ሲሆን ቶፕ ስፒዱ 175 ኪሎ ሜትር ፐር አወር መጓዝ ይችላል። በአንድ ጊዜ ቻርጅ እስከ 605 ኪሎ ሜትር መጓዝ የሚችል ሲሆን ይህ በጣም ትልቅ የሚያስብል ነው። ከመሬት ያለው ከፍታ ደግሞ 170 ሚሜ ሲሆን፣ በዚህ ሰዓት እየተሸጠበት የሚገኘው ዋጋ 6 ሚሊዮን ብር ነው። ከዚህ በፊት ከ6 ሚሊዮን 200 ሺ ብር አንስቶ ይሸጥ እንደነበረ ሁላችንም እናስታውሳለን። ሁለተኛው BYD ኢቱ 225 2025 ነው። ይህ መኪና ሆርሶ ፓወሩ 94 ኤችፒ ሲሆን በአንድ ጊዜ ቻርጅ 405 ኪሎ ሜትር መጓዝ ይችላል። ባትሪው 43 ኪሎዋት አወር ሲሆን 130 ኪሎ ሜትር ፐር አወር ቶፕ ስፒድ አለው። ይህም መኪና ከዚህ በፊት ከ3 ሚሊዮን 200000 እስከ 3 ሚሊዮን 400000 ሲሸጥ ነበረ። አሁን ግን 3 ሚሊዮን 300000 ብር እየተሸጠ ይገኛል። ሶስተኛ ቶዮታ ላንድ ክሩዘር ፕራዶ 2024 ይህ መኪና ኢንጂኑ 2.4 ሊትር ሲሆን ሃይብሪድ የሚባል መኪና ነው። ትራንስሚሽኑ 8 ስፒድ አውቶማቲክ ትራንስሚሽን ሲሆን 326 ኤችፒ ፒ ማመንጨት ይችላል። ፎር ዊል ድራይቭ የሚባል ነው። ይህም በዚህ ሰዓት እየተጠራበት የሚገኘው ዋጋ 27 ሚሊዮን ብር ነው። ከዚህ በላይ ይጠራበት ነበር። አራተኛ ቢዋይዲ ዮዋናፕ የመኪና ቦዲታይፑ ታይፑ እንደምትመለከቱት ኤስዩቪ የሚባል ሲሆን ኤችፒ ወይም ሆርስ ፓወሩ 177 ኤችፒ ነው። ባትሪው 45 ኪሎ ዋት አወር ሲሆን በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ ይችላል። ቶፕ ስፒዱ 160 ኪሎ ሜትር ሲሆን አሁን ላይ እየተጠራበት ያለው ዋጋ 4 ሚሊዮን 500 ሺህ ነው። ከዚህ በፊት 4 ሚሊዮን 600 ሺህም 4 ሚሊዮን 700 ሺህ ሲባል ነበር። ሌላኛው ወሳኝ መኪና የብዙዎች ናፍቆት የሆነችው መኪና ቢዋይዲ ሶንግ ፕላስ የምትባለው ናት። ይህች መኪና የ2025 ሞዴሏ ስትሆን ሃች ባክ የሚባል ቦዲ ታይፕ አላት። ሆርስ ፓወሯ 74 ኤችፒ ነው። በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ ችላለች። ከመሬት ያላት ከፍታ 155 ሚሊ ሜትር ነው። ከዚህ በፊት እስከ 3 ሚሊዮን 100 ሺህ ስትጠራ የነበረች ስትሆን አሁን ግን 2 ሚሊዮን 800 ሺህ ብር እየተባለች ትገኛለች። በዋጋ ደረጃ የምነግራችሁ ሌላኛው መኪና ደግሞ BYD Yuan Plus EV የሚባለው መኪና ነው። ይህ መኪና ፈርስት ጄነሬሽን የሚባል ሲሆን የ2024 ምርት ነው። ስትሪም ሌቭሉ ሊዲንግ የሚባል ሲሆን ኤስዩቪ ቦዲ ታይፕ አለው። አምስት ሰው መጫን ይችላል። 150 ኪሎዋት ማለትም 204 ኤችፒ ማምንጨት ይችላል። ባትሪው 87 ኪሎዋት ሃወር ሲሆን ፍሮንት ዊል ድራይቭ የሚባል ቶፕ ስፒዱ 160 ኪሎ ሜትር ፐር ሃወር መጓዝ የሚችል ሲሆን በአንድ ጊዜ ቻርጅ 510 ኪሎ ሜትር መጓዝ ይችላል። የመኪና ዳይሜሽኑ 4455 ሚሊ ሜትር ርዝመቱ፣ ስፋቱ 1875 ሚሊ ሜትር ሲሆን ቁመቱ ደግሞ 1 615 ሚሊ ሜትር ነው። ከመሬት ያለው ከፍታ ደግሞ 170 ሚሊ ሜትር ነው። ይህ መኪና በ00 አሁን ላይ እየተሸጠ የሚገኘው 4650000 ብር እየተባለ ይገኛል። ሌላኛው ቼሪ አይካር ኤኪውስሪ የሚባለው መኪና ነው። ይህ መኪና ሞዴሉ አይካር የሚባል ሲሆን ፈስት ጀነሬሽን ነው። ፕሪሚየም የሚል ትሪም ሌብል ያለው ሲሆን ኤስዩቪ ቦዲ ታይፕ በአምሰው የሚጨን ሲሆን ኤስዩቪ ቦዲ ታይፕ ሆኖ አምሰው መጫን የሚችል ሲሆን ሞተሩ 135 ኪሎዋት ማለትም 182 ኤችፒ ማመንጨት ይችላል። ባትሪ ካፓሲቲውን ስንመለከት 697 ኪሎ ዋት ማመንጨት የሚችል ሲሆን ሬር ዊል ድራይቭ የሚባል ነው። አውቶማቲክ ትራንስሚሽን ያለው ቶፕ ስፒዱ ደግሞ 150 ኪሎ ሜትር ፐር ሀውር የሆነ ሬንጁ ወይም በአንድ ጊዜ ቻርጅ መጓዝ የሚችለው 501 ኪሎ ሜትር የሆነለት ምርጥ መኪና ነው። ዳይሜንሽኑን ስንመለከት 4406 ሚሊ ሜትር ርዝመቱ፣ ስፋቱ 1910 ሚሊ ሜትር፣ ቁመቱ ደግሞ 1715 ሚሊ ሜትር፣ ከመሬት ያለው ከፍታ ደግሞ 190 ሚሊ ሜትር የሆነለት መኪና ነው። ይህ መኪና በ004 ሚሊዮን 250 ሺ ብር እየተባለ ይገኛል። ሌላኛው መኪና ኪያ ኢቪ5 የሚባለው መኪና ነው። ይህ መኪና በአንድ ጊዜ ቻርጅ 530 ኪሎ ሜትር መጓዝ የሚችል ሲሆን ቦዲ ታይፑ ክሮስኦቨር ኤስዩቪ የሚባል አምስት ሰው አንቀባሮ መያዝ የሚችል ኢንጂኑ ወይም ሞተሩ 160 ኪሎ ዋት መምንጨት የሚችል ሲሆን ባትሪ ካፓሲ 64 ኪሎዋት ሀውር የሆነ ድራይቭ ታይፑ ደግሞ ፍሮንት ዊል ድራይቭ በሁለት ዊል ድራይቭ የሆነለት ትራንስሚሽኑ አውቶማቲክ ቶፕ ስፒዱ 185 ኪሎ ሜትር ፐር ሃወር መጓዝ የሚችል ሬንጁ ደግሞ 530 ኪሎ ሜትር መጓዝ የሚችል ሲሆን ዳይሜንሽኑ 4615 ሚሊ ሜትር ርዝመቱ ሲሆን ስፋቱ ደግሞ 1875 ሚሊ ሜትር ነው። ከመሬት ያለው ከፍታ ደግሞ 175 ሚሊ ሜትር የሆነ መኪና ነው። ይህም መኪና በ00 አሁን ላይ የተሸጠ የሚገኘው 4 ሚሊዮን 900 ሺህ ብር ነው። ሌላኛው መኪና ቮልክስዋገን አይዲ6 ክሩዝ ፕሮ የሚባለው መኪና ነው። ይህ መኪና ኤችፒ 204 ኤችፒ ሲሆን 601 ኪሎ ሜትር በአንድ ጊዜ መጓዝ ይችላል። ሬድ ዊል ድራይቭ ነው። 6 ሚሊየን ብር እየተባለ ነው። ሌላኛው ቶዮታ ቢዜድ ፎር ኤክስ የሚባለው መኪና ነው። ይህ መኪና ፈርስት ጀነሬሽን የሚባል ሲሆን ሞተሩ 160 ኪሎ ዋት ወይም 214 ኤችፒ ማመንጨት የሚችል ሲሆን በአትድ ካፓሲቱ 728 ኪሎ ዋት ሀወር ሲሆን ፍሮንት ዊል ድራይቭ የተባለለት፣ ቶፕ ስፒዱ ደግሞ 160 ኪሎ ሜትር ፐር ሀወር መጓዝ የሚችል ሬንጁ 615 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል መኪና ነው። በ00 አሁን ላይ እየተሸጠ የሚገኘው 5 ሚሊዮን 100 ሺህ ብር ነው። ለመለወጥ መስራት አለብህ። ለመስራት ደግሞ ጥሩ ቢዝነስ መምረጥ አለብህ። ምናልባት ልቤ ያጋደለው የትራንስፖርት ዘርፉ ላይ ነው ብለህ ካሰብክ፣ ስለዚህ መኪና ማጥናት ይኖርብሃል። ወተር ትራኮች ወይም ቦቴዎች፣ እነዚህ መኪኖች በአይቪኮም በሲኖም በብዛት ኢትዮጵያ ውስጥ ይገኛሉ። መቶ ፐርሰንት የምነግርህ በእነዚህ መኪኖች ብዙ ሰው እየተቀየረባቸው ነው። አለማወቅ ክፉ ነው። እወቀውና የሚያዋጣ መስሎ ከታየ ግባበት። ሰላም! የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጉሳ ነኝ። እንደተለመደው ዛሬም ስለመኪኖች ልናወጋና ልናወራ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክና ሰብስክራይብ ማድረግ ብቻ ነው። ስለመኪና ማወቅ መከታተል የምትፈልጉ ከሆነ ላይክ ሰብስክራይብ አድርጉ። ጀስት አውቶሞቲቭ ጆርናሊስት ስለመኪና የሚያወራ ጋዜጠኛ ነኝ። እውነት ነው። መኪናውን ብዙ ሰዎች ተለውጠውበታል። ውሃ ርካሽ ነው ብለው የሚያስቡ ሰዎች መኪናውን ሲያራክሱት ቢገኙም ነገር ግን በመኪናው ብዙ ሰዎች እየተቀየሩበት ይገኛሉ። ነገሩ እንዴት እንደሆነ በደንብ ግልጥልጥ አድርጌ ነግራችኋለሁ። በመጀመሪያ ለምን ለምን ልትገለገሉበት እንደምትችሉ ልንገራችሁ። የመጀመሪያው ለኮንስትራክሽን አገልግሎት ነው። የተለያዩ መንገድ ተቋራጮች ሲሰሩ፣ የተለያዩ ህንፃዎች ሲሰሩ፣ በተለይ ለመንገድ ስራ የሲኖና የአይቪኮ ወተር ትራኮች ስራቸው በጣም ብዙ ነው። ውሃ በሌለበት አካባቢ ውሃ ያቀርባሉ። እንዲሁም በቦታው የሚገኘውን አቧራ ያስተካክላሉ። ይሄ ሁሉ ስራ የእነዚህ ትራኮች ስራ ነው። ሁለተኛው ስራ ደግሞ የኢሪጌሽን ስራ በሚሰራበት ማለትም መስኖ በሚሰራበት የማይጠፉ መኪኖች ናቸው። የመስኖ ስራ በቧንቧ የሚታሰብ እንዳልሆነ ሁላችሁም ታውቃላችሁ። አብዛኛው ይሄንን ስራ የሚሰሩት የሲኖና የአይቪኮ እንዲሁም የተለያዩ ብራንዶች ወተር ትራኮች ናቸው። ሌላኛው የምነግራችሁ ደግሞ ለመጠጥ ውሃ አገልግሎት የሚውሉ ስራዎችን የሚሰሩት እነዚህ መኪኖች ናቸው። እንደምታውቁት 80% የኢትዮጵያ ሕዝብ የገጠር ነዋሪ ነው። ገጠር ደግሞ ቧንቧ የለም፣ ውሃ የለም። ውሃ በሌለበት አካባቢ ውሃ የሚያቀርቡ እነዚህ ትራኮች ናቸው፣ ሻወር ትራኮች ወይም ወተር ትራኮች። ሌላኛው አገልግሎታቸው ደግሞ ለእሳት አደጋ አገልግሎት ነው። ያለ እነዚህ መኪኖች የእሳት አደጋ አገልግሎት በጭራሽ የሚታሰብ አይደለም። ምክንያቱም ማጥፊያውን ተሸክመው የሚዞሩት እነዚህ መኪኖች ስለሆኑ፣ የተከበራችሁ የቻናሌ ቤተሰቦች እነዚህ መኪኖች አዋጭነታቸውን እንዲሁም ዋጋቸውን ከመናገሬ በፊት ቴክኒካል የሆኑ ስፔሲፊኬሽኖችን አስቀድሜ ልንገራችሁ። እነዚህ መኪኖች ትራንስሚሽናቸው በማኑዋል የሚመጣ ሲሆን ዲዝል ወይም ናፍጣ ይጠቀማሉ። የመጫን አቅማቸው ከ31 እስከ 40 ቶን አካባቢ ሲሆን ድራይቪንግ ሞዴላቸው አክስል ኮንፊግሬሽንን መሰረት በማድረግ በሶስት ይከፈላሉ አራት በሁለት ስድስት በአራት እና ስምንት በአራት በሚል ይከፈላሉ